ባህሉን በጠበቀ መልኩ ሰርተን እንደዚህ ሁሉን ማሳምረን እኔም ዲዛይነሯ ነኝ። ይህን ለእሷ ሰራኋት ማለት ነው። እና እንደዚህ አምሮብን እንድንወጣ ደስ ይላል። ለዓለም አቀፍም ይሆናል ብለን እናስባለን። ወደፊት በደንብ በጣም መልከ ብዙ የሆነ ጥቅም አለው። አንደኛ ቱሪዝምን ያነቃቃል፣ ኢኮኖሚን ያነቃቃል። በተለይ ሬቻ መከበር ከጀመረ በኋላ ይሄ የፋሽን ኢንዱስትሪው በጣም ተነቃቅቷል። እንደምታየው በመቶ ሺህ ወደ ሚሊዮን የሚጠጋ ሰው ነው እዚህ ውስጥ የተሳተፈው እና ሁሉም ሰው በፋሽን የተሰራ ልብስ ነው የሚለብሰው እና ይሄ ያ ባህላዊ አልባሳትን የለበሰው ይሄ በፋሽን በዲዛይን ዲዛይኒንግ በተማሩ ከሚማሩ ሰዎች ነው የተነሳው። ኢኮኖሚ ቀን ድምታው በጣም ትልቅ ነው። ሌላው ካልቸርን በማስተዋወቅ አንጻር በጣም ሰፊ አስተዋጽኦ አለው። አልባሳት ተለብሶ አያልቁም። የኦሮሞ ህዝብ አልባሳት ተለብሶ አያልቅም። እኛ ደግሞ ያደረግነው ዛሬ ይህ የጉጂ ባህል ነው። የጉጂ ባህልን ከለር የያዘ ልብስ ነው ደምቀን ይዘን የመጣ ነው እንደምታዩ ነው። በቃ በየአይነቱ እንዲ በየአመቱ አምረን ነው የምንገኘው። እና ዲዛይኖቹ አያልቁም፣ ተለብሶ አያልቁም ልልሽ እፈልጋለሁ። ባህል ልብሱ እንደምታዩ እንግዲህ ቆንጆ ሆኖ ነው የተሰራው በራሳችን ዲዛይነር የተሰራ ልብስ ስለሆኑ እና በየአመቱ እኛ አሁን ሰባት ዓመት ኢሬቻ አዲስ አበባ ላይ ከመጀመሩ ጀምሮ ቀርተን አናቅም። እንደዚሁ በግሩፕ ነው አንድ ላይ ነው የምንመጣው። ጥሩ በአማረ መልኩ ነው ማለት ከተማው በምታም በአማረችበት ሁኔታ በዛ መልክ ነው ራሳችንን እያሳደግን ያለ ነው። እና ጥሩ ነው ብዬ አምናለሁ። ያለው ፋይዳ ያው ባህልሽም በደንብ እንድታስተዋውቂና ማንነትሽን በደንብ እንድታሳይ በደንብ አድርጎ ይገልጽልሻል። እንደምትፈልጊው እንዳሰብሺው ውስጥሽ ያለውን ነገር በደንብ አውጥተሽ ዲዛይን አድርገሽ ሰርተሽ እንድትለብሺ ያደርጋል። ይህኛውን ደግሞ ሰርተን ስትለብሺ ለቱሪዝም በደንብ እይታ ያገኛል። አሁን ራሱ ፊድባኩ በጣም አሪፍ ነው ሰውኑ ፎቶ እንነሳ እስቲ አንዴ ከኛ ጋር ፎቶ ተነሱ እያለ መንገድ እያሳለፉ አልነበረም? እና ይህኛው በቱሪዝም ዘርፍ በጣም ደስ የሚል ነገር ነው። ብዙ ለውጦች መጥተዋል። በዲዛይን ልብስም በጣም የሚያምር ደስ ይላል። የዘንድሮም ይበልጥ የ2018 በጣም ደስ ይላል።